ድነሳው እጅነሳው ትማርኬ የሚል ዘፈን አለ። እንደምታዩቸው እንግዲህ ቤኪና ስምረት በፍቅር የተንሳፈፉ እየበረሩ እየበረሩ እየበረሩ እየገሰገሱ ይገኛሉ። እንደምታዩቸው በጣም አምሮባቸዋል። አንድ ላይ ሲሆኑ ውበታሞች ናቸው እና እንግዲህ በአዲስ አበባ ዘና ፈታ እያሉ ይገኛሉ ማለት ነው። አንዳንዴ ግን ምን እንደማስብ ታውቃላችሁ? የሆነ መለያየት ባይኖር የሆነ መተዋወቅ ጥሩ እና ቀላል ነበር። በጣም ደስ የሚል ነገር ነው። የእውነት ነው የምላችሁና የሆነ ፍቅር ሲጀምሩ የሆነ ስሜት አለው። በቃ ደስ የሚል ስሜት፣ በቃ የሆነ የሚጠቀሙት ሙዚቃ፣ የሚሄዱበት ቦታ፣ የሚያወሩት አወራር፣ የሚራመዱት አረማመድ፣ የሚላፉት ነገር እንዴት ልበላችሁ፣ ሁሉም ነገር በቃ ደስ የሚል የሚያጓጓ፣ በቃ በየቀኑ በየሰዓቱ በየሰከንዱ መደዋወል ነው። በቃ መታየት፣ የሆነ እንዴት ልበላችሁ፣ በጣም መነፋፈቅ ምናምን ነገር ነውና አዲስ ፍቅር በአጠቃላይ ደስ ይላል። ብዙዎቹን አይተናልና አንዳንዶቹ በሚዲያ የሚታዩ የሚታወቁ ናቸው፣ ሌሎቹ ደግሞ በሰፈርም በጎረቤትም በጓደኛ ምናምን ታቁት ናቸውና ስምረትና ቤካ እንግዲህ ያሉበት ሁኔታ እንግዲህ ይህንን ይመስላል ማለት ነው። ቤኪ ግን አንድ የተናገረው ንግግር አለ፣ እባካችሁ በለ ጸሎታችሁ አስቡን ሲል የተናገረው አንድ ንግግር አለ። ስለ እሷም እንግዲህ በደንብ አንስቼ ሀሳብ አወራበታለሁኝ። በቅድሚያ እንዴት ናችሁልኝ የተወደዳችሁ የቻናሌ ቤተሰቦች የቤካና የስምሪ አወዳጆች፣ አድናቂዎች የነሱ ፍቅር የሚያስደስታችሁ ሰዎች የት ናችሁ? ላይክ፣ ሼር፣ ሰብስክራይብ አርጋችሁ ጀምሮ ይሄን ቪዲዮ እና ቤኪና ስምረት እንግዲህ በአዲስ አበባ ዘናፈታ ያሉ ይገኛሉ። ቦታው ክፍት ነው። ያሉበት ቦታ ጸጥታው፣ ሰላሙ የሆነ ራሳቸውን ብቻ የሚያዳምጡበት የሆነ ሰላም ያለው ውሉ እያሳለፉ ይገኛሉ ማለት ነው። ቡታጅራ እንግዲህ በቅርቡ ይመለሳሉ ብዬ ተስፋ አደርጋለውኝ እስምሪም ትምህርት ስላላት ማለት ነው። ቤካም ያው ስራ ስላለበት ነው አዲስ አበባ ያለው። እና ምንድነው ዋናው ሀሳቤ እንዳልኳችሁ ፍቅር ሲጀመር ደስ የሚል ነገር አለው። በጣም ያጓጓል፣ ምናምን ሁሉ ነገር በቃ የሆነ እንድትኖሩ። በእርግጥ እዚህ ምድር ላይ ማለት ነው በቃ ፈጣሪ የፈቀደው ነገር ነው በቃ ተዋደዱ ብሏልና መዋደድ ፍቅር ደስ ይላል። ህይወታችሁ እንዲጨምር የሆነ የምትኖሩለት ነገር ሲኖር በአጭሩ ደስ ይላል አይደል? ነጋችሁን በጣም አረጋችሁ ነው የምታስቡት። የሆነ ህይወት ታጓጓቸዋለች በአጭሩ በቃ እየገባችሁበት ስትሄዱ ጣፋጩንም መራራውንም ማጣቱንም ማግኘቱንም ሁሉንም እያያችሁበት የምትሄዱት ህይወት ዝብርቅርቅርቅ ያለ የሆናላ ደስ አለኝ ስትሉ ሊከፋችሁ ይችላል። ከፋኝ ስትሉ ደግሞ ደስ ምትሉት ብቻ፣ እንዴት ነው? ህይወት ደስ ትላለች፣ በአጭሩ ብዙ ፈተና ቢኖራትም ግን ደግሞ ከምትወዱ ሰው ጋር ከሚወዳችሁ ሰው ጋር ሆናችሁ መኖር ደስ ይላል። በተለይ ደግሞ በወጣት ስትሆኑ ደግሞ እንደዚህ ማንም ተቆጭ ሳይኖራችሁ ማንም በቃ ውጣ ግባ፣ እንደዚህ አድርግ፣ እንደዚህ አድርጊ ሳትባሉ ደግሞ በራሳችሁ ዓለም አንድ ሰው የራሳችሁን ሰው መርጣችሁ የልባችሁን ሰው በፍቅር ማሳለፍ በጣም ደስ የሚል ነገር ነው ብዬ ነው የማስበው ና ቤኪና ስምረት እንግዲህ ጥሩ መንደርደሪያ ጥሩ ጓደኝነት ላይ ነው የሚገኙት የነገውን ፈጣሪ ነው የሚያውቀው ማንም የሚያውቀው ነገር የለም እነሱ ያስባሉ እግዚአብሔር ይፈጽመል አይደለም የሚባለው እንደዛ ነው ና መልካም ነገር ነው የምመኝላቸው ማቀድላቸው እና ቤኪ ምንድን ነው የተናገረው ሚዲያ ላይ ስትሆኑ ብዙ ውጣ ውረዶች አሉ በተለይ የሚዲያ ሰው ስትሆኑና ና እባካችሁ ጸልዩልኝ ስል ተናግሯል ና እውነት ነው አንዳንድ ሰዎች ከመሬት ተነስተው የሚዋደዱ የሚፋቀሩ ሰው አይወዱም። በቃ የሆነ እነሱን ለማጣላት በቃ ቆርጦ ተነስተው ሲወጡ ሲወርዱ ሲናደዱ ሲበሳጩ ተንኮልና ሴራ ሲያሴሩ ነው የምናያቸው። እኔ ለምን እንደሆነ ባይገባኝም እና የምልላችሁ ፈልጌ ነው ቤኪ ከአሁኑ እንግዲህ ትንሽዬም ብትሆን ፈተና እያየ ይገኛል ማለት ነው። ትንሽዬ ነጥብ ብታክልም፣ ገና እንጭጭ በሆነ ገና ባላደገ ገና በተጀመረ ነገር አስቡት፣ እንደዚ አይነት ነገር እየተፈጠረበት ነው የሚገኘውና አዎ ገና ብዙ ገና ብዙ ነገር ይቀራችኋል። ይውላችሁ ወደ ፍቅር ስትገቡ መጀመሪያ እራሳችሁን ማሳመን ያለባችሁ ብዙ ነገሮች አሉ። አንዳንዴ የፍቅር ጥያቄ ቀረበልን ብላችሁ ወይም ደግሞ ወንድ ስለፈለጋችሁ ብቻ ወይ ደግሞ ሴት ስለፈለግክ ብቻ ሂው አብረን ነው አውረን ነው ማለት የለም። መጀመሪያ ማሰብና ማቀድ ያለባችሁ፣ ይሄን ነገር ጀምሬው ዛሬ እስከምን ድረስ ለፍቅር ዋጋ ከፍላለሁ? እስከምን ድረስ እጓዛለሁ? ጥንካሬስ እስከምን ድረስ ነው? በስሜታችሁ እርግጠኛ መሆን መቻል አለባችሁ። ካልሆነ ግን ዝም ብላችሁ ዘው ብላችሁ ከገባችሁበት በኋላ ላይ የሆነ ፈተና ሲበጣባችሁ ስብር ነው የምትሉት። የማትወጡት ችግር ውስጥ ነው የምትገቡት። ሌላ ከችግር ላይ ችግር ነው የምትጨምሩት ና አስቀድማችሁ የምታውቁት ነገር ከሆነ አሁን ለምሳሌ የሆነ መንገድ ላይ እየሄዳችሁ ባህር የምትሻገሩበት ቦታ ይኖራል ብላችሁ አስቀድማችሁ የምታውቁት ከሆነ ያንን ባህር እንዴት ብዬ ልለፈው ብላችሁ የሆነ ነገር እንትንትላችሁ። ብቻ ምሳሌ ላይገባችሁ ይችላል። ግን የማታውቁት ከሆነ ድንገት ስታገኙት ግን የሆነ ያልሆነ ውሳኔ ልትወስኑ ይችላላችሁ ምናምን አይደል እንደዚህ አይነት ነገር ነው ልላችሁ ምችለው። ብቻ ሁሉን ነገር አስቀድማችሁ ማቀድ ይሄ ነገር ሊመጣብኝ ይችላል ብላችሁና ቤኪና ስምረት ደግሞ ገና ምንም የሆነ የገባችሁበት ነገር የለም ገና ናችሁና ይሄ ፈተና ለወደፊት እንደሚያጋጠማችሁ ማወቅ መቻል አለብህ። ከሀይሜ ከቡሩ ከራሱ ምንም ብዙ ነገሮችን መማር መቻል አለብህ። ከቅርብ ከጓደኛ ሌላም ብዙ ሰዎች ያስተምሯል። ግን ከሀይሜና ከቡራ ብዙ ነገር መጀመሪያ ላይ የነበራቸው ነገር አሁን ላይ ያሉበት ነገር ማየት ትችላለን። የመጡበት መንገድ በመሀል ያጋጠማቸውን ነገር እያንዳንዱን ነገር ከማንም በላይ አንተበ ቅርብ ስላለ ሁሉን ነገር ተያለ ና ቤኪ፣ ደካማ መሆን የለብን ብዬ ነው የማስበው። በጣም ጠንካራ መሆን አለብን። ስምሪም እንደዛው በቃ፣ ከምትወዱ ሰው ጋር ጥሩ ጤናማ የሆነ ግንኙነት እንዲኖራችሁ ወይ ደግሞ ጥሩ የፍቅር ጊዜያት፣ ጥሩ ቤተሰብ መስርቶ መኖር ከፈለጋችሁ ፈተናዎች ሲመጡ አለመዋዠቅ ከፍ ዝቅ፣ ወደ ኋላ ወደ ታች ወደ ላይ ወደ ምና አለ ማለት ወደ ግራ ወደ ቀኝ አለ ቀጥ ብላችሁ አቋማችሁን ጸንታችሁ፣ ፍቅርንና ፍቅርን ብቻ አስቀድማችሁ መሄድ አለባችሁ ብዬ ነው። እኔ አሁን የምናገርበት እኮ የራሴ ምክንያት ስላለኝ ነው። የኔ ምርጦች፣ ለምን አንዳንዶቹ የሆነ ስህተት ሳያስቡት የሆነ መንገድ ውስጥ ይገባሉ ማለት፣ የማይቀጥል ከሆነ እስከ መጨረሻው መሄድ ከሆነ መሄድ ነገር ከሆነ ማቋረጥ ይሻላል። ለምን ልባቸውን ይጎዳዳሉ? ግን አስቀድሞ እንደዚህ ደግሞ ጥሩ ነገር መልካም ነገር መምከር የተሻለ ነው። መንገዱን ማሳየት ጥሩ ነው ብዬ ነው ማስብ። አሁን እኔ ስለ ቤኪና ስለ ስምረት ብቻ አይደለም ማወራው እዚህ ጋር ለምሰሙኝ ሰዎችም ለእናንተም ትምህርት ይሆናል ብዬ ስለማስብ ነው ይህንን ሀሳብ ልሰጥ የምችለው እያወራው የምገኘው ማለት ነው። ምክንያቱም እናንተ በደንብ ስለምታዳምጡኝና ነገራቶችን በማስተዋል መራመድ በማስተዋል መሄድ አርቆ በማሰብ መሄድ ጥሩ ነው ለህይወታችን ዋናና አስፈላጊ ነገር ስለሆነ ብዬ ነው ሀሳብ የምሰጥበትና ቤኪና ስምረት እንግዲህ መጨረሻቸው ደግሞ አእምሮ ጥሩ ደረጃ ላይ ደርሰው የተሻለ ቦታ ላይ ደርሰው ለማየት ያብቃን። ጥሩ የፍቅር ጊዜያትን እንዲኖሩ እንመኝላቸዋለን ማለት ነው። ህይወት ብዙ ፈተና አላት። በጣም ብዙ ሰዎች ዝም ብሎ ከመሬት ተነስተው ይጠሉናል። ከመሬት ተነስተው እንደሚወዱን ሰዎች ሁሉ የሚጠሉንም ብዙ ሰዎች አሉ። ስለዚህ የሚጠሉልን ሳይሆን ለእኛ መጥፎ ነገር ክፋት የሚያስቡልን ሳይሆን ለእኛ መልካም ነገር የሚያደርጉ መልካም ሰዎችን እየቀረብን እነሱን ከነሱ ምክር እየተቀበልን ከትልልቅ ሰዎች የሆነ ህይወት ብዙ ነገር ካስተማረቻቸው ሰዎች ብዙ ነገር እየተማረን ህይወታችን ማስተካከል መምራት እንችላለን ብዬ ነው ማስበው እና ቤኪ በቃ በፍቅር ክንፍንፍንፍ እያሉ ይገኛሉ። በጣም ነው የሚያምሩት። ው ያሉበት ቦታ ራሱ ውበታቸው በጣም ነው የወጣው። በእርግጥ ሁለቱም የራሳቸው ውበት አላቸው፣ ግን ደግሞ አንድ ላይ ሲሆኑ ደግሞ በጣም ነው ደስ የሚሉት። በእውነት እስኪ ቤኪና ስምረት አንድ ላይ እንዲሆኑ እንመኛለን እንፈልጋለን የምትሉ ሰዎች በላይ ካሳዩኝ እኔ ምርጦች እና ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ኮሜንታችሁ ደግሞ የሁላችሁም ይደርሰኛል። እንግዲህ አንዳንዴ ሁሌ ፍጹም አይደለም። እኔ ፍጹም ሁኝ አይደለም የምሰራው እዚህ ጋር ማስተላልፈው የራሴ እይታ ነው። አንዳንዴ ደግሞ የራሴ እይታ ኑሮ ከእናንተ እይታ ጋር ከእናንተ አስተሳሰብ ጋር ሊለያይ ይችላልና ያ ማለት ግን እኔ ተሳስቻለሁ ማለት ላይሆን ይችላልና ከተሳሳትኩኝም ስህተቴን ኮሜንት ላይ ብታስቀምጡ የማረም የማስተካከል ሰው ነኝ ለማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ቪዲዮ በሌላ ርዕስ እንገናኛለን። ሰላም ቆዩ። ባይ ባይ